አላሁ አክበር ይሄ ራሱ አላሁ አክበር የሚያስብል ነው። ግን ከሚያቁት መላክ የሚያውቁት ሴጣን ነው የሚሻለው የሚሻለው እቺ ድራማ ሁላችሁን ጋር የደረሰች ይመስለኛል፣ የኢሳምና የኢክራም ድራማ እንግዲህ። በውሸት አላሁ ክበር ማለት እንዴት ነው የሚታየው? ኧረ ተው ተው አሰክሱን። ቢያንስ እንኳን ሀያ አንደኛው ሴንቸሪ ላይ ያለን ህዝብ ነን። ነገር ግን እኔ በጣም የሚያሳዝነኝ ምን እንደሆነ ታውቃላችሁ? አፉ በሉኝ፣ እኔ ለአረብ ሀገር ሴቶች በጣም ክብር አለኝ። በጣም ባሉ እሰጣቸዋለሁ። ምክንያቱም ደግሞ ኢትዮጵያ ያሉ ዲናቸው ምንም ነገር የማያውቁ አረብ ሀገር ከሄዱ በኋላ በተለይ ደግሞ ሙስሊም ከሆኑ ዲናቸው ላይ በጣም ጠንካራ ነው የሚሆኑት። ይህን ነገር ሁላችን የምናውቀው እውነታ ነው። ነገር ግን አንዳንድ እህቶችና ወንድሞች በጣም በሚያሳዝን ሁኔታ አብዛኛው አረብ ሀገር ያሉት ማለት ነው ዋይፋይ አገኘን ብለው ያዩት ነገር ባጠቃላይ እውነት ይመስላቸዋል። ኧረ ተው እንዴ! አሁን ለምሳሌ እዚህ ቪዲዮ ስር ማለት ነው ኮሜንቶች ላንበብላችሁ። ለምሳሌ አንዴ ላውጣላችሁ፣ ቪዲዮውን ላውጣላችሁና ከዛ በኋላ ኮሜንት ፈታ እያለን እናንብብ ኤዲሽን በቃ ከሃዲ ነሽ ተባለች። ምክንያቱም አፈቅርሻለሁ ሲላት ጊዜ እምቢ ያለችው መሰለኝ። አይ ቲንክ ከዛ ኮሜንት እናን እኔ ደግሞ ኮሜንት ነው የሚመቸኝ እንዲህ ዓይነት ነገር ሲሉ ሂክራም ባላህ በነቢ ከይሳም ውጪ እንዳታስቢ። ጭራሽ በነቢ ተባለ። እንግዲህ ሽርክ ማለት ነው። ኧረ ተይ እህቴ፣ የውጭ ሰው አይታመንም። ግፍ እንዳይሆንብሽ ይሳም ይሻልሻል ይላል። አረ፣ ተው ወላሂ፣ ለዚህ ማለት እንዲት ነው እንዲህ በዚህ ልክ ድራማ መሆኑ ማትባነኑት። አብራችሁ ብትሆኑ ግን በጣም ነው የምታምሩት ምናምን አስቡት። ረመዳን ላይ ነው ረመዳን። አላህ ያሳያችሁ በረመዳን ወር የተቀረጸ ነው እንደምትመለከቱት። ትይምር አለ የይፍጣር ምናምን ነገር አለ። ነገር ግን በረመዳን እንዲህ አይነትም ወሪ ማውራት የለባችሁ ወንድምና እህቶች፣ በተለይ ኢሳም በቅርበት አውቃለሁ በእርግጥ የሚዲያ ሰውነህ ዓለማዊ በሆኑ ነገራቶች ላይ የምትታወቅና ያ ሆኖ ሳለ ራሱ ዲነህ ላይ ጠንካራ የሆነ ነገር አይባልም። ኢክራምን በተመሳሳይ ቲክቶክ ላይ ሂጃባቸው አድርገው በነሽዳ እየጨፈሩ የነበሩ ሴቶች መጨረሻቸው ምን እንደሆኑ አይተናል። መጨረሻቸው ጸጉራቸውን ለቀው በተለያዩ ነገራቶችን የተለያዩ ነገራቶችን ሲሰሩ አላህም የጠላው ነገር ላይ ሲነከሩ ጨምር አይተናል። ኢክራም ግን በተወሰነ መልኩም ቢሆን ዓለማዊ ህይወት ላይ እንዳለ ሰው ማለት ነው። ጠንካራ ናት ማለት ይቻላል። ቢያንስ ቢያንስ ሂጃቧን አስተካክላ ትለብሳለች። እና ያ ሆኖ ሳለ አንድ ወንድ ባይዘይ ሙስሊም እስከሆነ ድረስ የሚወዳትን ሴት ካለ ሽምግልና ይልካል፣ ኒካ ይጠይቃል፣ ኒካ ያስርላታል። አራት ነጥብ እየተወራ ያለው ስለ ትዳር ነው አይደለም? ወንድምና እህቶች፣ እንዴት ነው ማትባነን? ስለ ትዳር ነው ትዳር ትልቅ ቫሊዩም አለው እስልምና ውስጥ። መልእክተኛው ዓለይ ሰላት ወሰላም አንድ ሰው ኢማኑ ሙሉ የሚሆነው ሲያገባ ነው ብለዋል። አስቡት፣ ኢማናችንን ሙሉ የሚሆነው አወሳላ ዛሬ ላይ ካላገባ ወይም ሰንበዴ ካላገባ ሙሉ ኢማን የለውም። ሙሉ ኢማን የሚሆነው መቼ ነው ስንል ሲያገባ ጊዜ ነው። ታዲያ ፕራይቬሲ የሆኑ ፐርሰናሊ ኢሾዎች ሚዲያ ላይ የሚወጡ ይመስላችኋል? አይደለም። በቃ ቪው ያገኛሉ በውሸት ከዛ በኋላ ደግሞ ምን ይደረጋል? ገንዘብ ይሆናል። ይህን ነገር ግን አብዛኞቻችን እየተረዳን አይደለም። በርካታ የሆኑ ነን፣ ክርስቲያን ነን፣ ሙስሊም የሆነ ራሱ ይህን ነገር ሲያደርግ እውነት ነው የሚመስላችሁ? ሙስሊም ሲያደርግ ጭራሽ የበለጠ እውነት ይመስላችኋል። ምናምን ይህን ነገር ድራማ መሆኑ ለምንድን እንደማስባን ነው። ለዛው ደግሞ በረመዳን እንዲህ አይነትን ውሸት ለምን እንዳስፈለገ አይገባኝም? የምር የሚወዳት ከሆነ የምር የሚፋቀሩ ከሆነ ማድረግ የነበረበት ምንድን ነው? እናትና አባቷን መጠየቅ ወይም አባቷን መጠየቅ ነው አይደል? የቅርብ ዘመዶቿን መጠየቅ፣ ለሷ አጅነቢ ያልሆኑ ሰዎችን መጠየቅ ነው በሰራተ እንጂ እንዲህ መኪና ውስጥ ገብተው እንደዚህ አይነት ብቻ ይሄን ነገር እንዳልሆነ ስለሚያረጋግ ነገር የለም

ከሄደችን ደግሞ ኖርማል መጀመሪያ ማይፈላለጉም ነበር። አንድ ኢንተርቪው ላይ እኮ ምን እንዳለ እናስታውሳለን? እንዲህ አይነት ሾቹ ማብራት ስለማልወድ ነው እንጂ በርካታ የሆኑ መረጃዎችን ማምጣት ይችል ነበር። አሁንም ትንሽ ኮሜንት ባይዘው። ይህም ቪዲዮ የምሰራው ፈን ለማድረግ ብቻ ነው እንጂ በቁም ነገር እንዳትወስዱት። ያው በመሀል ቁም ነገር ሊኖረው ይችላል። የኔ ማልቀስ ምን ይሉታል ይላል አንዱ ገብቶ ሶፍት ሰጠ ነበር እኮ ወንድም የቲ ሶፍት አቀበላቸው ነበር። እሰይ አግባት ስንል ላሽ ብለ አሁን ምን አበሳጨ? እኛም ተገላገልን። የራሳችን ትተን በእናንተ ከመጨነቅ ጭራሽ ከራሳቸው በላይ ከራሳቸው ጉዳይ በላይ የነ ኢክራምና የኢሳም ጉዳይ አሳስቧቸው ነበር። አጅብ ነው እኮ ወላሂ ነብይ ሀኑር መታደሙ እንዴ ያለች እንደዚህ ያታደርግ ይባላ ኢሳም እስከ ዛሬ አለመናገር ያንተ ስህተት ነው። ባላህ ኢክራም እነሱ ሙድ እያያዘ ሙድ እያያዙ ነው። ሙድ ማለት ነው ምክንያቱም ደግሞ በተለያየ መንገድ ኦዲየንስን የማዝናናት ስራ ይሰራል የሚዲያ ሰው ስትሆኑ ማለት ነው። ነገር ግን በስልምና ይህን ይፈቀዳል ወይ? በፍጹም አይፈቀድም። ሙስሊሞች ስለሆኑ ጭምር ነው ይህን ነገር ይዡ የመጣው። አንድ ሙስሊም አንድ ሰው ማግባት ከፈለገ የመጀመሪያ ጥያቄ ነው የሚጠይቀው። ኢቭን ሴት ሆና እራሱ ወንድ መጠየቅ ትችላለች። እስልምና ለትዳር ትልቅ ቦታ ነው የሚሰጠው። እኔ እንዲህ ትጠይቃለሁ ስላለች ለዝሙት ስትሆን እኮ የምትጠይቅ ሴት ነፍናት አይደለ፣ የምናውቀው እውነታ ነው ምንም የምንደባበቀው ነገር አይደለም። መልእክተኛው አለይሂ ሰላቱ ወሰላም የመጀመሪያ ሚስታቸው ከድጃ ረዲየላሁ አንሃ እናታችን ከድጃ መልእክተኛው ለሰለ ስለተወስላን ጠይቀው ነው ያገቡት ወይስ ደግሞ ከድጃ ነው? ከድጃ ነው የጠየቀችው። ሴት ልጅ አንድ ወንድ የምትወደው ከሆነ መጠየቅ ትችላለች፣ አግባኝ ማለት ትችላለች። እንደ ወድጃ ያለው ምናምን ብላኩ ወደ ሀራም እንዲገባ ከማድረግ ኒካ ማሰር ይሄኮ የተመረጠ ነገር ነው፣ ትልቅ ነገር ነው። ዛሬ ላይ ይህን ነገር አብዛኞቻችን አንረዳም። እኔ እኮ በጣም ነው የሚገርመኝ፣ ሰንበዲ ቲክቶክ ላይ ወይም የሆነ ቦታ ላይ ያውቁት እና ከዛ በኋላ ፍቅር። እናንተ ወላሂ አይደብራችሁም እንዴ? እንዴት ነው የምታስቡት? ማለት ወደፊት ወደ ህይወታችሁ የሚገቡ ሰዎችን አታስቡላቸው? ምናልባት ዛሬ ላይ ትዳር ያለያያሽ ትዳር ያለያያስ እኔ ከድሜ በላይ ነው እኮ የምመክረው ግን፣ የምከራችሁ በቃ ችግር የለውም ያለ ያዛችሁ ወንድምና ወንድምና እህቶች ሰምበዲ ቲክቶክ ላይ ወይም የሆነ ሚዲያ ላይ ስላወቃችሁ በጥሩ ስነ ምግባሩ በተለያዩ በሚያስተምረው ነገር ስለተመቻችሁ ብቻ እወድሃለሁ ብሎ ሚዲያ ላይ እምባከራዩ ይላሉ። ነገር ግን ያላሰባችሁት ነገር ያሰውዬ የእናንተ እንደማይሆን ልባችሁ ጭምር ያውቃል። ጥያቄያችሁ እንደማይቀበል ያውቃል። ወደፊት ወደ እናንተ ህይወት የሚገቡ ሰዎች ደሞ ለነሱ አታስቡ። ምን ያክል እንጭጭ የሆነ አስተሳሰብ ነው ያላችሁ! ያው በስድብ ምክር ይላል አባቲ፣ ምንም ማድረግ አይቻልም። እንጭጭ ማለት ማሰብ፣ ይሄ ምንድነው አይምሮን ዳሜጅ የሆነ እንደማለት ነው። ስለዚህ ትዳር ቀልድ አይደለም። በተለይ ደሞ ረመዳን ላ አላህ ወክበር ማሻአላ ወላሂ ምናምን እያላችሁ አጥታችሁ አጥታችሁ ይደብራል። ለዛው ደግሞ በረመዳን አላሁ ስብሐናሁ ተዓላ ከመቼም ጊዜ በላይ የሰው ልጆችን ድዋ በሚቀበልበት ወር አቷሹ ነው የምንለው። ለዛሬ ይህን ካልኳችሁ፣ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወአላ አሊሂ ወሳሕቢሂ ወሰልም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ